በባለፈው ክፍል ስንመለከት ኪራ ለቤቴ ቀለበት ለአስርላት ነው ሲላት ጽናት በጣም ተናዳ ስለነበረ ሄዳ መጠጥ ስጠጣ ነበረ። ከዛ ናሆሜም ከእሷ ጋር ነበረ። የእሷንም አይምሮ ለመጠበቅ ያህል መጠጥ እየጠጣች እያለ እንደ አጋጣሚ ኪራ ደረሰ ማለት ነው። ደርሶ በጣም የተናደደ ናሆሜ ስጠጣ ለምድሮ ዝም ብለው የምታያት ሲለው እና ምን ላድርግ አንተ ለቤቴ ቀለበት ላስር ነው ስትላት እች ልጅ ምን ማድረግ ነበረባት ብሎ ናሆሜ መለሰለት ማለት ነው። ሰላም ሰላም! ውድ የሀገሬ ልጆች፣ በያላችሁበት ስፍራ የእግዚአብሔር ሰላም ይብዛላችሁ። አገራችንን ሰላም ያደርግልን። በሀገር ውስጥ ከሀገር ውጭ እንዲሁም በዓለም ዳርቻ ያላችሁ እግዚአብሔር አምላክ ይጠብቃችሁ። ለዚህ ቻናል አዲስ ይሆናችሁ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም አዳዲስ መረጃ አዳዲስ ቪዲዮን ይዤላችሁ እንድመጣ ሁላችሁም ሰብስክራይብ በማድረግ ተቀላቀሉ ማለት ነው። እናም እዚህ ጋር ጽናትዬ የተኛችበትን ምክንያት እነግራችኋለሁ። በመጀመሪያ በጣም ተናዳለች። ምክንያቱም ኪራ በአደባባይ አፈቅርሻለሁ ብሏት እሷም እኔም እኮ አፈቅርሻለሁ ግን ደግመ እንዳትጎዳኝ ከዚህ በፊት ሰባብረ ጥለህኛል፣ ግን አሁን ላይ ግን ከሰበርከኝ እኔ መቼም ሰው ልሆን አልችልም ስትል እሱም ቃል ገባላት የምር አንቺ ጥለሽኝ ካልሄድሽ በስተቀር እኔ መቼም ልተውሽ አልችልም ብለው በአደባባይ እርስ በራሳቸው ፍቅራቸውን ተገላልጸው የራሳቸውን ህይወት ቀጥለው ነበረ የአማራ ህይወት እየኖሩ እያሉ እንደ አጋጣሚ ቤቲ ይሄን ነገር በጠበጠችው ማለት ነው። እና ብዙም ጊዜም በጉልበት የምናደርጋቸው ነገሮች ለጥቂት ጊዜ፣ ለተወሰነ ጊዜ ልንጠቀምበት እንችላለን። ከዛ በኋላ ግን ኤክስፓይርድ እንደሚሆን እወቁ ማለት ነው። ምክንያቱም ፍቅር በበቀል በጉልበት ሳይሆን የእውነተኛ ፍቅር ሲሆን ውጣ ውረድ ቢኖርበትም እንደሚቀጥል እወቁ ማለት ነው። ምክንያቱም ጽናት ብዙ ነገር ደርሶባታል፣ ሁላችንም አይተናል። ምክንያቱም ያው የእውነተኛ ፍቅር ስለሆነ እውነት ደግሞ ተደብቆ ስለማይቀር ዞሮ ዞሮ ሚስጥሩ አንድነት ጋር ነበር። አንድነት ደግሞ ያላትን ሚስጥር በሙሉ ቀጥታ ለማን የተናገረችው ለኪራ። እያንዳንዷን ሚስጥር ለኪራ ተናገረች። ኪራ ደግሞ ሲያስፈራራት ነበረ፣ ይኸውልሽ እኔ ቀጥታ ፖሊስ ጋር ሳልወስድሽ አስቀድመሽ እያንዳንዱ ነገር ለእኔ ንገሪኝ ሲላት እሷም ደግሞ ያለውን እያንዳንዱ ሚስጥር ለኪራ ነገረች። እኔ በእናንተ የእናንተን ፍቅር ያንተና የጽናትን ፍቅር ቤቲ የነገረችን ታሪክ ሌላ፣ እዚህ መጥቻ ያየው ታሪክ ሌላ ነው። እዚህ መጥቻ ሳይ የጽናት ታሪክ በጣም ያሳዝናል። ቤቲ ግን እዛ በቃ የሆነ የሚያሳዝን ታሪክ ስትነግረኝ በጣም አዝኜ ነው። ይሄን ድርጊት ያደረግኩት ደግሞ ለልጄ ብዬ ነው። የማሳክምበት ብር አጥቼ ነው። ጎዳና ተዳዳሪ ነበርኩኝ፣ የእኔ ቢጤ ነበርኩኝ። በዛ ምክንያት ነው ከቤቲ ጋር የተግባባሁት። እናም የነገረችኝ ታሪክ በጣም አሳዘነኝና እንዲሁም ደግሞ ለልጄ ስል ነው ይሄንን ነገር ልፈጽም የቻልኩት ብላ ያለውን ነገር በመጀመሪያ ለኪራ ነገረችው ማለት ነው። ኪራን በጣም በጣ ተናዶ ነገር ግን ልክ ያው ምንም ለቤቲም ለጽናት ምንም ነገር ሳያስመስል ቀጥታ ምንድን ያለው ቤቲን፣ እንዳንቺ የሚወደኝ ሰው የለም። ምክንያቱም ለእኔ ስቲ ጽናትን መርዝ አጠጥተሻል፣ ለእኔ ስቲ ሰውን ለመግደል ሞክረሻል፣ ለእኔ ስቲ አሁን ደግሞ የራቁት ፎቶ የጽናትን በማንሳት እያስፈራራሽ ትገኛለሽ። እና እኮ እንዳንቺ የሚወደኝ ሰው እስካሁን ድረስ አላገኘውም ማለት ማለት ነው። እሷም እውነት መስሏት ከዛን እኔ እኮ ቤቲ ነኝ ስትለው ከዛም በኋላ ከዛ ኪራ ምን ቢላት? ጥሩ ነው አዋቅሻለሁ እኮ፣ ቤቲ እንደሆንሽኮ አዋቅሻለሁ፣ ለእኔ ስቲ ብዙ ነገር እንዳደረግሽ ብሎ ልክ እንደሚወዳት አስመሰለና ከዛ እቅፍ አርጋው እኔ ኮ የአንተ መውደድ እኔን መላክ ነው የሚያስመስለኝ ስትለው ለካም እሱ ይሄንን ሚስጥር እያንዳንዱን አንድ በአንድ ሰምቷል። ሲጀመርም ለጽናት ከህይወቴ ብን ብለሽ ጥፊ ያላት እኮ እያንዳንዱን ሚስጥር ሰምቷል። ሚስጥሩን ሰምቶ በተቃራኒ ዞሮ ዞሮ ይሄ ቀለበት ለጽናት እንደሚሆን ተስፋ አደርጋለሁ። ምክንያቱም ከዚህ በፊት ፍቅራቸውን ሲገላለጹ እኔና አንቺ አግብተን ብንወልድ በቃ ደስ የሚል ተስፋ ደስ የሚል ነገር ሲያወሩ ነበረ በፍቅራቸው ውስጥ እያሉ ማለት ነው። እናም ከዚህ በፊትም ቀለበት ሊያስርላት ለጽናት ይፈልጋል ማለት ነው። እንዲሁም ፍቅራቸውን ተዝ ተገላልጸው በቃ የሆነ ደስ የሚል እና በጣም በቃ ደስ የሚል ጊዜ እያሳለፉ ነበረ፣ ጽናትዬና ኪራ ማለት ነው። እኔም በሰዓቱ በጣም ደስ ብሎኝ ነበረ፣ ፍቅራቸውን በአደባባይ ሲገላለጹ የሌለ ነው ደስ ያለኝ። ምክንያቱም በቃ በእነሱ መካከል ብዙም ጊዜ ውጣ ውረድ ሲፈጠር እያየሁ ነበረ። ያ ደግሞ ለእኛ ትምህርት ነው። አንዳንዴ ድራማዎች በሚያስተላልፉበት ሰዓት የምንማርበት ነገርም አለ፣ እንዲሁም ፈታ የምንልበትም ነገር እንዳለ ከዚህ በፊትም ነግሬያቸው ነበረ። አሁን የቤቲ አመለካከት ምንድን ነው? በገንዘቤ በጉልበቴ በመበቀሌ ኪራን አገኛለሁ፣ ኪራ የኔ ብቻ ሊሆን ይችላል በሚል ነው። ያ ማለት ደግሞ የፈለገ ነገር በገንዘብ በጉልበት በገንዘብ በጉልበት በበቀል ፍቅር እንደማይሆን ሁላችንም እናውቃለን ማለት ነው። ለጊዜው የተወሰነ ጊዜ ብትሞክሩ፣ ከዛ በኋላ ደግሞ ይከሽፋል፣ አይሰራም ማለት ነው። እና እንደዛ ነው ከዚህ በፊትም ብዙ ነገር ቤት እንዳደረገች ሁላችንም እናውቃለን። ነገር ግን በኪራና በጽናት መካከል ብዙ ውጣውረዶች ነበሩ። ዞሮ ዞሮ እነሱ አንድ ሆነው ፍቅራቸውን ሲገላለጡ በጣም ሲገላለጹ በአደባባይ በጣም ሁላችንም ደስ ብሎን ነበር። አሁን ላይ ፍቅራቸውን አጣጥመው ሳይጨርሱ የችግር ተፈጠረ። ነገር ግን አሁንም ችግሩ ተፈቷል ማለት ነው። በጣም ደስ ብሎኛል። ያው ቀለበቱ እኔ እኔ እንጃ ተስፋ አድርጋለሁኝ። ዞሮ ዞሮ ለማን ነው ለጽናት ነው። ይሄ ቀለበት ታዩታላችሁ። ሰፕራይዝ ያደረገው ሚስጥሩን ነው። በአደባባይ እኔ የእውነት በቃ እንደው ለቤቴ ሊያስርላት ነው፣ ጽናትን ከህይወቴ ብን ብለሽ ጥፊልኝ ያላት። በእርግጥ ድራማ መሆኑን አውቃለሁኝ፣ ግን ጽናት እያሳዘነችኝ በቃ መጠጣት እፈልጋለሁ፣ መስከር እፈልጋለሁ። በፍጹም አይኑን ማየት አልፈልግም፣ ደጋግሞ ሰብሮኛል ኪራ። ኪራማ በቃ ግን እኮ ታስብለታለች፣ እንደዛም ሆና በጣም ነው የማፈቅረው፣ በጣም ነው የምወደው እያለች ኪራማ ይሄንን በፍጹም ሊያደርግ አይችልም። የሆነ ነገር አድርጋ ነው ቤቴ አስገድዳው ነው። በጣም ነው የተናደደችው። በጣም ከዛ ምንም አይነት ችግር ከሆነ ኪራይ አብረን እንጋፈጣለን። ግን እንደዛ ወድሻለሁ፣ አፈቅርሻለሁ ብላ በድጋሚ ለምደው መሰብረኝ? ምን አደረግኩ? ምን ባጠፋ ነው? ምን ብበድድ ነው? ያለውን ነገር ለምደ ግልጽ ማት ነግረኝ ስትለው ከህይወቴ ብንብለሽ ጥፊ። ሰራተኛ ሰራተኛ እያለ አውቅሽ አይደል በድጋሜ ተመልሰሽ የመጣሽው ሲላትም ነገር ግን እሷ ተመልሳ የመጣችው ያለውን ሚስጥር ለማጣራትና ያለውን ነገር ከኪራ ጋር ለመጋፈጥ ነው ጽናት የመጣችው ከስራው ይልቅ ከእሱ ጋር በቃ ለመጋፈጥ ማለት ነው ነገር ግን በዛን ሰዓት ሚስጥሩን ከሰማች ጽናት አንደኛ ትጎዳለች በሚለው ኪራ ያለውን ነገር ልክ ጽናትን እንደማይወዳት እያስመሰለ ቤትን እንደሚወዳት እያስመሰለ በንበስተ መጨረሻ በቃ የሀገረሻ ፍቅሬ ተመልሷል ቤቲ ጋር ልቀጥል ነው አንቺም ወደ ስራሽ ቀጥ፣ ሲላት በጣም አዘነች፣ በጣም ደነገጠች። ሁላችንም ደንግጠናል። በነገራችን ላይ እኔ ደግሞ በዛን ሰዓት ቀለበት ላስርላት ነው በሚልበት ሰዓት እውነት አልመሰለኝም። ምክንያቱም ሚስጥሩን ከአንድነት ስለሰማ ሚስጥሩን ከአንድነት ስለሰማ በተቃራኒ ለ በተቃራኒ ማለት ለጽናት የሚያደርግ ነው ይመስለኝ። አሁንም ዞሮ ዞሮ ያደርጋል። ያው ሀይለኛ ሰስፔንስ ሆነም በምናይ በሳት ነው ያለቀው ማለት ነው። እና ቤቲ በቃ ያው የእውነት በድ ድራማም ይሁን ያው እኛ የምናውቀው ነገር የለም። በቀጣዩ ደግሞ በሰፊው የምናየው ይሆናል። እንደውም ምሩ ምንድን ነው ያለችው? እስኪ ይሄ ድራማሽን ብታቁም ይሻል ይሻል ያለቻት ማለት ነው። እንደዛ ስቅስቅ ብላ ስታለቅስ፣ ኪራይም በፍጹም ልቶ አልችልም፣ ምንም ይፈጠር ምንም ይሁን ኪራዬ የእኔ ብቻ ነው ስትል ልክ እንደ እብደትም እያደረጋት ነበረ። እና አንዳንዴ ለሰዎች መልካም ስናስብ መልካም ነገር ከፊታችን ይገጥመናል። ክፉ ነገር የምናስብ ከሆነ የምንበቀል ከሆነ ያ ደግሞ ተመልሶ ለራሳችን ይመለሳል። ያው እኛ በቆፈርነው ጉድጓድ እኛው ራሳችን እንገባለን ማለት ነው። ያው የቤቲ አካሄድ እንደዛ ነው። የምትረዱ ከሆነ እኔ ከዚህ ድራማ የተረዳሁት ነገር አንደኛው ነገር የምታፈቅሩትን ሰው እሱ የማያፈቅራችሁ ከሆነ የራሳችሁ ልታደርጉ አትችሉም። በበቀልም፣ በጉልበትም በገንዘብም ያ ሰው ለእናንተ ሊሆን አይችልም። አንደኛ። ሁለተኛ ደግሞ የእሱን ፍቅር አፍርሳችሁ የራሳችሁ ለማድረግ ብትጥሩም ዞሮ ዞሮ በቆፈራችሁበት ጉድጓድ ተመልሳችሁ እንድትገቡ ማለት ነው። እና ከዚህ ድራማ የተረዳሁት ነገር አንደኛው ነገር ይሄ ነው ማለት ነው። እናንተም አስቴታችሁን ስ የተረዳችሁትን በኮሜንት እንደተለመደው አስቀምጡልኝ አስቴታችሁ ማለት ነው። ቤቲ በቃ ዞራ ዞራ ራሷን የተጎዳችው ለማለት ነው። ምክንያቱም ብዙ ጥረት ብዙ ነገር አድርጋለች። ነገር ግን ዞራ ዞራ ራሷን ች የተጎዳችው በቆፈረችው ጉድጓድ ራሷ ገባችበት ቤቲዬ ማለት ነው። ብቻ አይዞሽ፣ ምንም ማድረግ አይቻልም። ኪራ ደግሞ መቼም ጽናት ማስቋጣት አይችልም። ምን የሚፈጠር ኪራን ኪራንና ጽናትን የሚበጠብጥ ነገር ብዙ ነገር ተፈጥሯል። ነገር ግን እነሱ ሄደው ሄደው አንድ እንደሚሆኑ መቼም ቢሆን አይለያዩም። ደግሞም አንድ እንደሚሆኑ ተስፋ አደርጋለሁ። ምክንያቱም የሁለቱም በቃ ንጹሕ ፍቅር፣ ደስ የሚል ፍቅር፣ መተሳሰብ የሚባል ነገር አለ በመካከላቸው። ነገር ግን እነሱ ስለሚዋደዱ በመካከላቸው ብዙም ጊዜም ምክንያት የሆነ ነገር ይፈጠራል። ግን ዞሮ ዞሮ አንድ እንደሚሆኑ ተስፋ አደርጋለሁ ማለት ነው እና እዚህ ጋ የተኛችበት ምክንያት በጣም ሰክራ ስለነበረች ከናሆሜ ጋር ስለነበረች በጣም ተናዳ ስለነበረች፣ ካለችበት እውነት አስቦላት ደውሎ ይዟት መጣ። አስተኛት። ከዛ ከተረጋጋች በኋላ የት ነው ያለሁት ብላ ቀና ስትል እንዴ ጽናት ያልተነሳሽ ማሁንም ሲላት እንዴ ምን ታረጋላ ጠገቤ ስትለው፣ እንዴ ቀለበት እኮ ለቤቲ ላስርላት ነው። ሄጂና ስራ አኪሽ አንድነትን አላት ማለት ነው። ግን እኮ ያ ቀለበት ይሄ ሚስጥር እንዲወጣ ነው፣ ሰፕራይዝ እንዲደረግ ነው። ቤቲ ደግሞ አታቅም ይሄን ሚስጥር። ኪራ መስማቱን ቤቲ ምን የምታውቀው ነገር የለም። ኪራ ግን ሰምቷል። ከእሷ ቀድሞ ያለው ነገር ሰምቶ ቤቲ ቀለበት ላስርሽ ነው ላስርልሽ ነው ብሎ ኩፓ ሁሉ ተነፍቶ ተጎዝጉዞ ቡናው ተፈልቶ መጨረሻ ላይ ያለውን ነገር በሙሉ እያንዳንዱ ሚስጥር ተናግራት ተገላግላለች። ፋይ ተመስገን ስትል ነበረ ማለት ነው። አንድነት አዲሷ ሰራተኛ፣ ከዛም በኋላ እስቲ አንድነት ያለውን ነገር ተነስተሽ ተናገሪ ኪራ ሲላት፣ ከዛ ተነስታ ስታወራ ቤቲ ስለምታቅ ስለምንድን ነው የምታወር ያለችን አንድነት ልትመታ ስትነሳ፣ ከዛም በኋላ ግድግ ብላ ሁለቴ ሶስቴ በጥፊ ያለች ጽናት ማለት ነው። አንደኛ ልጄን የገደልሽ ሁለተኛ ፍቅሬን የቀማሹ ሶስተኛ ደግሞ እኔን በራቁት ፎቶ በማስፈራራትሽ ያደረግሽ ነው አለቻትና፣ ሶስቴ በጥፋ ያለቻት። በጣም አበደች፣ ተጨነቀች፣ ባደረገችው ስራ ተጸጸጠች። ቤቲ አብዳለች ብቻ። ያለው ነገር በቀጣይ እናያለን። በጣም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ።